ሰላም ጤና ይስጥልኝ ክብራትና ክብራን አድማጭ ተመልካቻችን፣ እንደምን አላችኋለን? የዕለቱን የውጭ ምንዛሬ መረጃ ይጀላችሁ ቀርብ ያለው መስከረም 17/2018 የጥቁር ገበያውና የባንኩ የባንኮችን የምንዛሬ መረጃ እንመለከታለን። የ18 ሀገራትን እስከ መጨረሻ አብራችሁን ቆዩ። ቪዲዮ ላይክ ላይ አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡ። ቀጥታ ወደ መረጃው እናልፋለን። እንግዲህ በዛሬው ዕለት በጥቁር ገበያው እየተመነዘረ የሚገኘው አንድ አሜሪካን ዶላርን 166 ብር ከ49 ሳንቲም እየተመነዘረ ይገኛል። እንዲሁም በባንኮች ንግድ ባንክ 138 ብር ከ74 እየመነዘረ ሲሆን አቢሲኒያ ባንክ 139 ብር ከ93 ነው። ከፍተኛ አዋሽ ባንክ እስከ 143 ብር እየመነዘረ ይገኛል። 143 ብር ከ70 ሳንቲም እየመነዘረ ይገኛል የአሜሪካን ዶላርን። ሁለተኛ ደረጃ የአውሮፓ ዩሮ ሲሆን አንድ አውሮፓ ዩሮ በጥቁር ገበያው 195 ብር ከ39 ሳንቲም እየተመነዘረ ሲሆን በንግድ ባንክ 161 ብር ከ66 ሳንቲም እየተመነዘረ ሲሆን በባንኮች በግል ባንኮች 162 ብር ከ43 እየተመነዘረ ይገኛል። ሌላኛው መረጃችን የስዊዝ ፍራንክ ነው። አንድ የስዊዝ ፍራንክ 209 ብር ከ88 ሳንቲም በጥቁር ገበያ የተመነዘረ ሲሆን ከባለፈው አንጻር ወደ ሁለት ብር ገደማ አካባቢ ጭማሪ አሳይቷል። በባንኮች ደግሞ ስዊዝ ፍራንክን 169 ብር ከ33 ንግድ ባንክ የመነዘረ ሲሆን ግል ባንኮች 173 ብር ከ89 ሳንቲም ነው የተመነዘረ የሚገኘው። ሌላኛው መረጃችን ካናዳ ዶላር ሲሆን 120 ብር ከ82 እየተመነዘረ ይገኛል በጥቁር ገበያው። ይሄም የሁለት ብር ገደማ ጭማሪ አሳይተዋል። እንዲሁም በባንክ ደግሞ 98 ብር ከ61 ንግድ ባንክ የመነዘር ይገኛል። በግል ባንኮች 101 ብር ከ26 እየተመነዘረ ይገኛል። በአቢሲኒያ ባንክና በአዋሽ ባንክ ከዛ በላይ እየተመነዘረ ይገኛል። እንዲሁም አውስትራሊያን ዶላር ሲሆን 109 ብር ከ74 ሳንቲም ነው በጥቁር ገበያው። በባንኮች ደግሞ አውስትራሊያን ዶላር 88 ብር ከ83 ሳንቲም በንግድ ባንክ እየተመነዘረ ሲሆን በአቢሲኒያ ባንክ 91 ብር ከ04 ነው እየተመነዘረ የሚገኘው። ሌሎችም ባንኮች አዋሽ ባንክ ከፍተኛ እየመነዘረ ይገኛል። ሌላው የቻይና ዮሐን ነው፣ 22 ብር ከ84 እየተመነዘረ ይገኛል። በባንክ 19 ብር ከ06 በንግድ ባንክ በግል ባንኮች ደግሞ 19 ብር ከ50 ሳንቲም እየተመነዘረ ይገኛል። የእንግሊዝ ፓውንድ 224 ብር ከ94 ሳንቲም እየተመነዘረ ይገኛል። እንግዲህ በባንክ ደግሞ 182 ብር ከ79 ሳንቲም በንግድ ባንክ እየተመነዘረ ሲሆን፣ በግል ባንኮች እስከ 187 እና ከዛ በላይ እየተመነዘረ ይገኛል። ሌላኛው መረጃችን ክሮን ነው። 17 ብር ከ62 እየተመነዘረ ይገኛል በጥቁር ገበያው። የኩዌት ዲናር ደግሞ 545 ብር ከ98 ሳንቲም እየተመነዘረ ይገኛል። የሚገርማችሁ የኩዌት ዲናር በ20 ብር ገደማ ነው ጭማሪ ያሳየ ወደ 25 ብር ገደማ አካባቢ ጭማሪ አሳይቷል ማለት ነው በጥቁር ገበያው። በባንክ ደግሞ 445 ብር ከ35 ንግድ ባንክ ነው እየመነዘረ የሚገኘው። ሌላኛው ባንክ ደግሞ 400 የግል ባንኮች 455 ብር ከ73 እየመነዘሩ ይገኛሉ የዱባይ ድርሃምን 45 ብር ከ33 ሳንቲም በዛሬ ሁለት እየተመነዘረ ሲሆን ከባለፈው አንጻር የአንድ ብር ጭማሪ አሳይቷል የሳውድ ሪያል 44 ብር ከ44 ብር ከ36 ሳንቲም ነው እየተመነዘረ የሚገኘው እሱም አንድ ብር ጭማሪ አሳይቷል በባንክ ደግሞ 36 ብር ከ97፣ ንግድ ባንክ እየመነዘረ ይገኛል። የግል ባንኮች እስከ 37 ብር እየመነዘሩ ይገኛሉ። ሌላው የኳታር ሪያል ነው፣ 47 ብር እየተመነዘረ ይገኛል በጥቁር ገበያው። ኦማን ሪያል 435 ብር ከ75 ሳንቲም፣ እሱም የ13 ብር ገደማ ጭማሪ አሳይቷል። ኦማን ሪያል። ሌላኛው መረጃችን ጆርዳን ዲናር ሲሆን 234 ብር ከ47 ሳንቲም እየተመነዘረ ይገኛል። እሱም ወደ 13 ብር ጭማሪ አሳይቷል። ባህሬን ዲናር 440 ብር ከ58 ሳንቲ እየተመነዘረ ሲሆን የዘጠኝ ብር ጭማሪ አሳይቷል። ባህሬን ዲናር፣ የቱርክ ልሬ 3 ብር ከ94፣ የግብጽ ፓወንድ 3 ብር ከ38 ሳንቲ በጥቁር ገበያው፣ እንዲሁም የእስራኤል ሽቅል 48 ብር እየተመነዘረ ይገኛል። ለዛሬ ያስኩላችሁ መረጃ ይሄን ይመስላል። ለቻናልችን አዲስ ከሆናችሁ ሰብስክራይብ አድርጎ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። ቪዲዮን ሁላችሁም ላይክ ላይክ አድርጉት።